ዮኒ ማኛ ምን አባታችሁን አድርጋችሁ? ዮኒ ማኛ፣ ዮኒ ማኛ፣ ይህ እንቁርና እሱን ደግሞ እግዚአብሔር ይገላግለን። ምን እያደረገ ነው? ጋቺ ሌላ ተአመ ፈጥራ፣ እግዚአብሔርን ኢየሱስ ክርስቶስን አንግሳ፣ ኢየሱስ ጌታ ነው። የዛ ጊዜ ደግሞ ሰዎች ምን ለምን ከስራ ታመልጣለች? ከሴጣን ከዛው ወታደር ወደ ክርስቶስ ስትመጣ የምትሳደቡ ደግሞ ትኖራላችሁ። እግዚአብሔር ዛኬ ጌታ ፈልጋ ወደ ጌታ ስትኖር ብዙ ነገር ልትሉ ትችላላችሁ። ይሄ ነው የሚያሳዝነኝ። ስትሳቀቁባት የነበሩ ሰዎች በእኔ አሁን ለምሳሌ የምትሳቀቁ ሰዎች ብዙ ነበራችሁ። እኔ የወልማኛ እዚያ ወልማኛ በጨዋነት ሆነ እንዴት ነው

አይ ስወር እኔ በጣም ሰሞኑን በቃ የሆነ እንትን አለ እንዴ እ እንደውም እሷን አጥቼ ነው እንደዚህ። ከውካዋ ላይ ጌታ ምስክሬ እሷን ይዤ ነበር። በጣም ስለ እሷ ለምን በጣም ምለው ምክንያቱም ልጅ ናት

ያንማ አያት አለው አለች። የሚጸለይላቸው በጣም ብዙ ሰዎች አሉ። እኛ ምን ሆነ ነው የሚጸለይ ነው። መላእክቶች በሰማይ አሉ። ኢየሱስ ይባረክ። ተአምራትን ያደርጋል። እንጸልያለን ካለ ጥምቀት እሱ ምን አለው? አክበርን ብሎ አይደለም። እንዴት እንኳን ጌታ ልቦና አይስጥ። እዛው ያቆየን፣ ባርኪያቸው። ፍት እየዘነበለት ነው ጅ ረበት ነገር በጣም በጣም አስቀያሚ። በጣም አስቀያሚ። አምሮብሻል በጣም ቆንጆ ቀለም ነው። ግን የሚገርምሽ ይለያያል። አንድ ስር ብቻ ነው ያገኘኋትና ይሄን ገዛሁት። አንድ ስሩን ማለት ነው። አሳዳጊ የነበርኩ ሰው ለእኔ ለእኔ የተናገሩት ንግግር እና በዚህ አጋጣሚ በተለይ አንቺ እህቴን ነቤት ብርቱካን ባህሩ የምለው ወንድሜ ሌሎችም ፍራውሌት ይቻ ዮኒ ቬጋስ በነገራችን ላይ በጌታ ሆኗል። ዮኒ ቬጋስ የእኔ ወንድም እሱ በጌታ ሆኗል። ኔ ነገር ሳ ይሄማ ተአምር ነው። አንተ እያሁኑ መንገድ ትክክለኛ መንገድ ካሁን ካሁን እንደሌላው ጊዜ በእኔ ነው። አንተ መቼ የማትደራደረው ከዚህ በኋላ በክርስቶስ እንደዚህ ስትሆን ሳ ግን የለብና ከእነሱ ደግሞ ለነ ፓስተር ቸርነ በጣም ወዳጅና ወንድም ነው። ያ እኔ ሀገር ቤት ገባ ሰሞኑን እነሱ እንኳን ሰብኮ ያን ያህል በዚህ ደረጃ አልተገረመም። እና የኔ ነገር ደንቆ እኔም ጌታን መሰክራለሁ ጌታን

ክርስቶስ። ስለዚህ ሁላችሁንም ሁላችሁንም ከልብ አመሰግናለሁ። ከልብም ከመንግስት በኔ የተከፋችሁ በሙሉ ነገር እንዴት ናት ጅጅዬ? ከመንግስት እስከ ህዝብ ብቻ

መላእክቶች አብረው አምላኪ ናቸው። ቅድስት ድንግል ማርያም አምላኪ ናት። እዚህ ጋር የምንሳሳቀው ሰዎች አምላኩ አልመጣ ማለት ይገባኝ ስ ትግራይ ላይ በነበረው ጦርነት እልልልልል፣ ጌታ ኢየሱስ ያለች እኮ ናትን በሃይማኖት በድርጅት አላም የራሴ ነገር አለ እኔ እግዚአብሔር

ነነው ዮኒ እንዳይጨልል ባይዛ እ ማለት ዮኒ አሁን ካልተሳደበ መኖር አይችልም። ጨልሉ በኋላስ ሰምቶ ሰምቶ መሳደብ ፈልጎ ፈልጎ እኮ ሆዱ ፍንድት ቢልስ እን የሚታይን ወንጌል የሚናገሩ ሆን ኢየሱስ ጌታ ነው። ወገሰራቶ ጨመረ ክብር ለኢየሱስ። እንኳን እግዚአብሔር ረዳ፣ እንኳን የኢየሱስ ሆንክ፣ እንኳን አባትህን እንኳን አወጣ። እውነት በመጨረሻው ዘመን ወንጌል የሚሰበከው ባልተጠበቁ ሰዎች እንደሆነ ጌታ እንኳን ረዳ። በቃ እንኳን ተወለደ። ከዚሁ ላሳት የሚያወጣኝ ጌታስ የእናንተ ጌታ ነው። ከአሁን በኋላ ስቶፕ። እንደዚህ ነገር የሚንዳ መስማት አትፈልግም። እሺ በቃ ካልተሰጠ ችግር የለውም። እኛ ምን አስጨነቀን? ሙስሊም ራሱ ሲሆን ጊፍት እንደዚህ ዛንቦለት ነበረ። እሷ ጀነት ልትገባ ነው፣ ይሄንን ሁላ ሰው ጌታን አስቀብላ እኔ እኮ አንድ ሰሞን ጌታን ተቀብዬ ቸርች እየሄድኩ ነበረ። ከዛ ስሄድ ስሄድ የቸርቹ ትምህርቱ ሳይሆን ያስጠላኝ ማህበረሰቡ፣ ማህበረሰቡ ማለት እዛ ውስጥ በጣም ደስ የማይል ሽኩቻ ነው ያለው። እሱን ጠልቼ ቀረው ቸርች መጽሐፍ ቅዱስ ትምህርት ምናምን ደስ ይላል አይደል? ግን ላይክ ያስጠላል አንዳንዴ። የሚሆነው ቸርች ውስጥ የሚሆነው ነገር ነው የሚያስጠላሽ። ከሚላት ነገር አንዱ ለምን ሰው ታያለሽ? በስነ ስርዓቱ አንቺ እዛ ላይ ጌታ የጌታ ክብር እነሱን እንድታከብር ካላደረገሽ ከዛ ጋር ጌታ አልሰራም ማለት ነው። ትክክል። ብታመልክ እኮ በህብረት ነው ገባ እኔ እነሱ የማያመልክት ሰይጣን ለለትምራ ዞራ ዘር ውስጥ ነው የምትገባው። እግዚአብሔር ሰማያዊ ነው። ዘርን አይጠራም። ሀበሻነት አይደለም፣ ኢትዮጵያነት አይደለም፣ ምናምን አይደለም። ዝም ብለሽ አንች

የጌታ ልጅ ማለት ሶሪ፣ የጌታ ልጅ ማለት ነው። ወሬ አታምሱ። እኔ እግዚአብሔር አምላኬ መሸቂያ አይደለም። በምፈልግበት ሰዓት የሚለውጠው የሚለዋውጠው አይደለም። ሁላቸውም እንወዳቸዋለን፣ እናከብራቸዋለን። ትቀልዳላችሁ። ገና የዛሬው ጊፍት የስፉን እዳ ዘግቶለታል። ስፉ ግን ያምራል። አየንላቸው

ፋጉሎና እንትን ይመጣል። ጌታን ተቀበይልሻል። አንቺ ጌታን በምር በልጅነት እንትንሽ ጭንቅላትሽ ያ ጌታ ባይኖር የታባሽ ነው እዚህ ጋር ታገኝኛለሽ? ያ ጌታማ ስላለማ ነው እዚህ ጋር ያየሽ እኔን። ፋጉሎ አንቺም ጋር ደርሷል ጌታ። ከኔ ያልፎ ጌታን ተቀበይ። ጌታ እናንተ ሰዎች ሊም ያለው የእናንተ ጌታ ጌታ የእናንተ ሰይጣን ካሉ ምስጥቅር የኔ ጌታ የኔ ኢየሱስ ክርስቶስ ኔ ጋር ያሉ ብቻ የኔ ቀረብ ውስጥ የገባው መንጋ፣ እናንተ እግዚአብሔር እግዚአብሔር እንድታውቁ ኖሮ እኮ እርስ በርስ አትበላሉም ነበር። ጌታን የሚያውቅ እግዚአብሔርን የሚያውቅ መዳን በሌል መዳን ያለው በእናንተ ስቴጅ ላይ ነው። በእናንተ ስቴጅ ላይ መዳን በማንም የለም፣ በኢየሱስ ክርስቶስ ነው። ኦኬ እንስማማ። በእናንተም መዳን የለ በቃ እግዚአብሔር ራሱ ይጥራል። ሌሎቹም እኮ መዳን እኮ በገብረ ክርስቶስ መኳራሉ በኢየሱስ ነው ነው ያሉት፣ ግን ያው ድርጅት ስለሆነ ቢዝነስ ስለሆነ ነው ይ ነገር ደግሞ አልቀበልሽ። እናንተ ቢዝነሳችሁን ስሩበት። እኔ እኔ ነገር እኔ ና ያገኙ እኔ ራሴ ትክክለኛውን ጌታ እንድትቀበል አደርጋታለሁ። ያንችን የአህያዋን ጌታ እኔ እራሴ አልቀበልም። ኔቨር ኔቨር የናንተ በእናንተ ማን ስሎ እኔ እኮ በጣም ግርም እኮ የሚለኝ እኮ የናንተ ቆይ የእናንተን የድርጅታችሁን አርማን ሆ ግጅ የሚቀበለው የእናንተ የድርጅታችሁን አርማን የሚቀበለው የናንተ፣ እኔ የኔ አምላክስ እኔ ተቀበልኩትስ፣ የኔ ጌታስ በቃ በቃ እናንተ ድርጅት በቀያየራችሁ ቁጥር እናንተ መቅ በላችሁ ቁጥር ጌታ ያልተቀበልሽ ና ተቀበብላችሁ ልታስገድዱኝና ረ እግዚአብሔር ይቅር ይበላችሁ። እኔ ኢትዮጵያ መግባት ከፈለግኩ በየሱስ አለፈኩም ወይም ደግሞ እየሱስን መቀበል የለብኝም። የለበኝም ትኬቴን ገዝቼ ብቻ ጌታ ተከተለኝ ወደ መፈልግበት ቦታ ላይ አንተ በሰላም አድረሰኝ፣ ካልፈለገም ደግሞ እሱ ፈቃድ ይውሰደኝ። እኔ ፖለቲካ መስሪ አይደለሁኝም። እኔ መሸቅ አይደለሁኝም። ጌታን ከፈለጋችሁ መንገድ ላይ የተራባለ እኔን አደለም። እኔ እግዚአብሔር ሰጥቶኛል። እግዚአብሔር ከኔ ጋር መስለው ነው እንደዚህ ድልቅ ቃል ያኖረኝ ገባችሁ። እግዚአብሔርን ያጡ የሚርባቸው፣ የጠማቸው፣ በሆስፒታል ያሉ በእብደት ላይ ያሉ እነሱን ሂዱና አማኖ የግዱ ሆስፒታል የተራቡት፣ የተጠሙትን፣ የሚበሉት የሚጠጡት የሌላቸው የታመሙትን፣ እነሱን ሂዱና ጸልላቸው። ለእኔ አደለም። ኦኬ፣ እናንተ እቺ ንግድ ናት ሽቄ ህግ አይላ ተባለች። ከዛ ላይ ደግሞ የእናንተን እንትን አልከተለም። ብዙ ሳብጀክት ውስጥ መግባት የለብኝም ብዙ ማንበብም የለብኝም። እኛ ስለ እግዚአብሔር ማውራት እንችላለን። እላይ ያሉት ግን ስለ እግዚአብሔር ማውራት አይችልም ስትሉ አልከተላችሁ። ሳትይዝት ያው ከእናንተ የተፈጠሩት አይደሉም እንዴ? ነው ጉቶ ህዝቡን የሚያባሉት ጌታ በውስጣቸው ቢኖር እንደዚህ ቆሻሻ ነገር ባልተናገሩ ነበር። እንዲያም ዮናስ ገና አሁን ወደ ጌታ ሄደው ያ ከእናንተ የወጡት እነ ጉቶ እስከነሚስቱ መጽሐፍ ቅዱስን ከኤ እስከ ዜድ እንዲያንዳን ክርስቲያን መሆን ራሱ ትንሽ ነው ይቀረ ክርስቲያን ላለመሆን ራሱ። ምክንያቱም ማንበብ መጽሐፍ ቅዱስን ማንበብ መሰጠት ነው አይደለም። መጽሐፍ ቅዱስን የሚያነብ ሰው መጽሐፍ ቅዱስን የሚያነብ ሰው ሴቶችን ሲደርቅ ታያላቸው። መጽሐፍ ቅዱስ የመጽሐፍ ቅዱስ እንትን ያለ ሰው በጣም ኃጢአት ይሰራ ታያላቸው። ስለዚህ መጽሐፍ ቅዱስ ያልገዛው ሰው ከእሱ ጋር አብሮ በህብረት ማምለክ እዛ ውስጥ ራሱ እኔ ከብደኛል። ስለዚህ አለማዊውን ነገር ሙዚቃን እያዳምጥኩኝ እኖራለን።